አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ውድ የተስቢህ ካፌ ቤተሰቦቻችን እንዴት ናችሁልን? ውድ ቤተሰቦች ተስቢህ ካፌ ዛሬም አንድ ዝግጅት ይዘን ወደ እናንተ መተናል። የዛሬው ዝግጅታችን የሀያ አንደኛውን ክፍለ ዘመን ሙስሊም ምሁራንን የሚመለከት ይሆናል። በዛሬው ዝግጅታችንም እንዲሁ እንደተለመደው አንድ ምሁር ይዘን ወደ እናንተ እንመጣለን። ዝግጅታችን ከተመቻችሁ ላይክ ማድረጉን አትርሱ። እንዲሁም ለጓደኞቻችሁ ሼር አድርጉልን። ሐሳብ አስተያየቶቻችሁን ከታች ባለው ማስፈር አትርሱ። ይህን ማድረጋችሁ ለእኛ እጅግ ጠቃሚ ነው። ላይክ አርጉ፣ ሼር አድርጉልን፣ የተሰማችሁን ሐሳብ አካፍሉ። ውድ ጊዜያችሁን ከኛ ጋር ስለምታሳልፉ እጅግ አድርገን እናመሰግናለን። ወደ ዝግጅቱ እናምራ። ውድ ቤተሰቦች በምዕራቡ ዓለም የምስራቁ ጭንቀት ተሸካሚ ናቸው የሚባሉትን ምሁር የ21ኛው ክፍለ ዘመን ድንቅ ምሁር ኢስማኤል አልፋሩቂን በዛሬው ዝግጅታችን እናወሳለን። ዶክተር ኢስማኤል ራጂ አልፋሩቂ በፍልስጤማ ያፋ ከተማ ውስጥ በ1921 ተወለዱ። ኢስላማዊ ትምህርታቸውን በመስጅድ መድረሳና ቤት ውስጥ የሸሪአ ዳኛ ከነበሩት አባታቸው ላይ በመማር ጀመሩ። የመጀመሪያና ሁለተኛ ደረጃ ትምህርታቸውን በዲሞሽያን ፍራንስ ትምህርት ቤት ተከታተሉ። እንደ አውሮፓውያኑ አቆጣጠር በ1941 በቤሩት ከሚገኝ የአሜሪካን ዩኒቨርሲቲ በፍልስፍና ዲፓርትመንት ድግሪያቸውን ያዙ። ወራሪዋ ጽዮናዊት ሀገር እስከተወለደችበትና እሳቸውም ወደ ተቃውሞ እስከገቡበት ጊዜ ድረስ በእንግሊዝ ውክልና ስር በጀሊል አውራጃ ከንቲባ ሆነው አገልግለዋል። ወደ አሜሪካ ተጉዘውም በሃይማኖቶች ፍልስፍና ላይ ሁለት የማስተርስ ጥናቶችን ሰርተዋል። የመጀመሪያው በ1949 ከኢንዲያና ዩኒቨርሲቲ ሲሆን ሁለተኛው ደግሞ በ1951 ከሃርቫርድ ዩኒቨርሲቲ ነበረ። በ1952 ከኢንዲያና ዩኒቨርሲቲ ዶክትሬታቸውንም ጨርሰዋል። በምዕራቡ ዓለም ሳሉ ፍልስፍናን፣ የአይሁድንና ክርስትና እምነቶችን ታሪክና አስተምህሮ አሜሪካ ውስጥ በብቃት ከተማሩ በኋላ ፋሩቂ እምነታቸው ኢስላምን ደግሞ በጥልቀት የማወቅን ሀሳብ ይዘው ወደ ግብፅ ተጓዙ። ከ1954 እስከ58 ድረስ አዝሃር ዩኒቨርሲቲ ለአራት ዓመታት ተማሩ፣ ጥልቅ ኢስላማዊ እውቀትንም ገነቡ። ትምህርታቸውን ካጠናቀቁ በኋላ ዳግም ወደ ምዕራቡ ዓለም በመመለስ በካናዳ ማክጄል ዩኒቨርሲቲ የማስተርስ እና የምርምር ስራቸውን ጀመሩ። አልፋሩቂ በ1961 ወደ ፓኪስታን ካራቺ ኢስላማዊ የጥናት ማዕከልን ለመመስረት ተጉዘዋል። ከዚያም ከ1963-64 በቺካጎ ዩኒቨርሲቲ፣ ከ1964-68 ሲራኪዮዝ ዩኒቨርሲቲ መምህር ሆነው ዳግም ወደ አሜሪካ ተመለሱ። ቀጥለው ከ1968 ጀምሮ ደግሞ ሰማዕት እስከሆኑበት ዓመት 1986 ድረስ ለ18 ዓመታት በቴምፕል ዩኒቨርሲቲ ነበር ያሳለፉት። አል ፋሩቂ የሴራ ሰለባው አምባሳደር በመባል ይታወቃሉ። ከቀደምት ንጉሳን ልማድ ውስጥ በመካከላቸው መልእክት አመላላሽ የሆኑ አምባሳደሮቻቸውን አለመግደል አንዱ ነበር። ይህን ፖለቲካዊ ባህል የክብርና ሞገስ ምልክት አድርገው ይቆጥሩታል። ነገር ግን ወደ ክርስቲያኑ ምዕራቡ ዓለም የምስራቁ ኢስላማዊ ዓለም አምባሳደር የነበሩት ኢስማኤል አልፋሩቂ በክህደትና ሴራ ተገደሉ። ፋሩቂ ከምስራቅ ወደ ምዕራብ የበደል ክስ ይዘው ነበር የመጡት። ሆኖም ምዕራቡ በክርስትና ቦታ የእስራኤልን አምልኮ ተክቶና በደልን መሽጎ እየጠበቃቸው ነበር። በሂጅራ አቆጣጠር 1406 ረመዳን 18ኛው ሌሊት ላይ ወይም እንደ አውሮፓውያኑ አቆጣጠር 1986 ሜ 27 ላይ እስማኤል አልፋሩቂ እና ባለቤታቸው ዶክተር ሊያ አልፋሩቂ በስለት ተወጋግተው ተገደሉ። ባለቤታቸው ሊያም የስነ ጥበብና ስነ ህንፃ ልምድ ያላቸው ባለሙያ ናዋቂ ነበሩ። ይሄ ሁሉ የደረሰባቸው ታዲያ የፍልስጤም ምድርንና የህዝባቸውን ጉዳይ ነክሰው ስለያዙ በያዙት ጠንካራ አቋምና በአሜሪካ ማህበረሰብ ውስጥ እስላምንና ባህሉን ለማስፋፋት ምንም ሳይደክሙ በዳዋ ስራ መጠመዳቸው እንዲሁም የሰው ልጅ ጸር የሆነውንና ዘረኛውን የፂዮኒዝም አስተሳሰብ በመረጃ ከስር መሰረቱ ራቁቱን በማስቀረታቸው የተነሳ ነበረ። የፋሩቂ አስተሳሰብ አልሞተም። እንዲያውም እርሳቸው የተጓዙበትን እውነትን አምባገነን ፊት የመናገር መንገድ ለትውልድ ስንቅን አስቋጠረ። አልፋሩቂ አውደ ጥበባዊ አዋቂ ኢስማኤል አል ፋሩቂ በፍልስፍና ታሪክ እና በሌሎች የተለያዩ የእውቀት ዘርፎች የታጨቀ ተምሳሌታዊ ሙስሊም ልሂቅ ነበሩ። አረብኛ፣ ፈረንሳይኛና እንግሊዝኛ ቋንቋዎች እንደ አፍ መፍቻ ይቀላቸው ስለነበር በሦስቱም ይጽፋሉ፣ ይናገራሉ። ዶክተር ጀማል በርዘንጂ በ1972 አንድ ምሽት ቤታቸው አል ፋሩቂን እራት ጋብዘዋቸው ነበር። እንግዳው ለአንድ ሰዓት ያህል በተለያዩ እምነት ተከታዮች ፊት ንግግር አቀረቡ። በንግግሩ መጨረሻ ላይ አንድ ቄስ አስተያየት ለመስጠት እጃቸውን አውጡና በእርግጥ በዚህ ምሽት ብቻ ስለ ክርስትና ላለፉት 30 ዓመታት ያልተማርኩትን ተምሬአለሁ አሉ። አልፋሩቂ ለየት ያሉ የአስተሳሰብ ድልቦችን ትተዋልፈዋል። ከነዚያም ውስጥ 25 መጻሕፍትን፣ ከመቶ በላይ ጥናቶችን እና የአካዳሚ አርቲክሎች ይገኙበታል። አብዛኛው ስራዎቻቸው በእንግሊዝኛ ቋንቋ ናቸው። በእውነቱ ፋሩቂ የሙስሊሙን ህሊና ነፃ ለማውጣትና ኢስላማዊውን አስተሳሰብ ለማደስ ልዩ አስተዋጽኦን ያበረከቱት በሃይማኖቶች ጥናት አስተምህሮቷቸው ብዙ የእውቀት ልሂቃን በእጃቸው እንደተመረቁ ሁሉ ውስን መጽሐፍቶቻቸውም ወደ አረብኛ ተተርጉመዋል። ከእነዚያም ውስጥ አንዱ የኢስላማዊው ስልጣኔ አትላስ የሚለው ተጠቃሽ ነው። አልፋሩቂ ያበረከቷቸውን የተሃድሶ አስተዋጽኦች በአራት ማዕከላት ማጠቃለል ይቻላል። ጠቅለል ሲደረግ ኢስላማዊ ስልጣኔ፣ ሃይማኖታዊ ንጽጽር፣ እውቀትን ማስለምና የጽዮናዊነት እውነታ። ኢስላማዊ ስልጣኔን ስናየው በዚህ ዘርፍ ፋሩቂና ባለቤታቸው ሊያሚ የጻፉት አንጸባራቂና ግዙፍ አስተዋጽኦ አላቸው እሱም የኢስላማዊው ስልጣኔ አትላስ ነው። መቅድሙን እንደሰሩት ዶክተር ሂሻም አልጣሊብ አገላለጽ ከሆነ ይሄ መጽሐፍ የቲም ሆኖ የተወለደ መጽሐፍ ነው። ምክንያቱም በህትመት እርከን ላይ እያለ ነበረ ዶክተር ፋሩቂ እና ባለቤታቸው ሊያማ ሰማዕት የሆኑት። የአላህ ስብሃነ ወተዓላ ጸጋ ሆነና መጽሐፉ ለእነሱ ምስክር፣ ለትግልና ጥረታቸው መስካሪ ሆኖ ወጣ። በሕይወታቸው የበስለትና ስክነት እርከን ላይ በደረሱበት የሰሩት የእሳቤያቸው ውጤት ነው። ምናልባትም የዚህ መጽሐፍ መውጣት ይሆናል። ብሮይዝ መንሱር ዜና እረፍታቸውን አስመልክቶ በዘገበበት የአዋቂ ብዕር ከሴረኛና ከሃዲስ እለት ይጠነክርሃል ብሎ እንዲጽፍ ያደረገው ይሄ መጽሐፍ በእይታ አድማሱ ከጊዜና ቦታ አናት ላይ መርዘሙ ይለየዋል። ፋሩቂ በሃይማኖቶች ታሪክ ጥናት በአብይ በተለይ አይሁድና ክርስትና ላይ የነበራቸው የሰፋ እውቀት፣ ሊያሚ ደግሞ በእስላማዊ ስነጥበብና ስነ ህንፃ ያካበተችው የጠለቀ ልምድ በዚህ ዘርፍ ከተሰሩ መጽሐፍት የእስላማዊውን ስልጣኔ ገጽታ በተለየ መልኩ እንዲያቀርቡት አድርጓቸዋል። ፀሐፊያኑ አዲስ የአጻጻፍ ዘይንም ተከትለዋል። የመጽሐፉን ይዘትን በተመለከተ የስልጣኔውን ውልደት፣ የወቅቱን ተጨባጭ፣ በዙሪያው የሚሽከረከርበትን አስኳልም ተውሒድ ራሱን የገለጸበትን ቅርጽና ጎልቶ መታያ መልኩን አብራርተውታል። ውድ ቤተሰቦች ሃይማኖታዊ ንጽጽር የሚለውን ደግሞ እንደ ፋሩቂ በሃይማኖት ንጽጽር ጥናት ዘርፍ የዓለም እምነቶች ታሪካዊ አትላስ በሚል ርዕስ ድርሰት ሲኖራቸው በዚሁ ድርሳን ውስጥ ለኢስላም ልዩ ክፍል ሰጥተው ገለጻው የሚስብ መግቢያ አዘጋጅተውለታል። የኢስላምን የተልእኮ ልዕልና ከሌሎች እምነቶች አንጻር ያለውን ከፍታ የቀደሙ ሰማያዊ መልእክቶችን ጠቅሎ የያዘ እንዲሁም አእምሮና አመክንዮ ላይ የተመረኮዘ መሆኑን አብራርተዋል። በተጨማሪም أخلاق المسيحية በሚል ባዘጋጁት ድርሳን ደግሞ ክርስትናን ከመጀመሪያ ምንጩ አንጻር በንድፍ ሀሳብና ታሪክ መሰረት ተችተውታል። መጽሐፉን ያዘጋጁበት ማክጄል ዩኒቨርሲቲ የነበሩ ብዙ ቀሳውስት የአንባቢ ክርስቲያኖችን እምነት ያርዳል በሚል መጽሐፉ እንዳይሰራጭ ለመከላከል ሞክረው ነበረ። ፋሩቂ በዚህ ዘርፍ አያሌ ደርሰን አላቸው። ሶስተኛውን ዘርፍ እንዲሁ እውቀትን ማስለም የሚለውን በሙስሊሞች የእውቀትና ባህል ጉዞ ውስጥ ዘመናዊ ሰብአዊና ማህበራዊ ሳይንስ እውቀት ዘርፎች እስላማዊ ቅርጽ እንዲይዙ መሰረታዊ አስተያየቶችን አኑሯል። አልፋሩቂ ይህንን ያሉበት ምክንያት እነዚህን ሳይንሶች ሙስሊም አዋቂ በአዎንታዊ መንገድ የሚጠቀምበት አጋዥ እንጂ ማንነቱን፣ እምነቱንና በራስ መተማመኑን የሚሰልበው ማዕበል መሆን የለበትም ከሚል መከራከሪያ ነው። አልፋሩቂ የዘመኑን ሙስሊም የአስተሳሰብና ትምህርት ስርዓት ህመሙን ለይተውታል። እንዲሁም በባህሉ ውስጥ የአንቀሳቃሽ ኃይሉን አለመኖር አውቀዋል። የልማዳዊ እምነት አስተምህሮትና የዘመናዊ ትምህርት መቀላቀልን ኮንነዋል። ይህ አካሄድ በቅድሚያቶች መንገድ ብቻ የታወረ ወይም በእምነትና ባህል ስርዓቱ ኋላ ቀር በሆነው የምዕራቡን ዓለም ጭፍን ተከታይ የሚያፈራና ያረጋ ስብእናን ወላጅ ነው። በኢስላማዊ ጥናት ራሳቸውን ያበቁ ልሂቃን ደግሞ ማንነታቸውን ያበለጽጉ፣ የእይታ ችሎታቸውን ይገነቡና ጊዜው በደረሰበት ቋንቋ ያወሩ ዘንድ በሂዩማን ሳይንስም ጥልቅ እውቀት ይኖራቸው ዘንድ ይከጀላል። ፋሩቂ ከዶክተር አብዱልሐሚድ አቡ ሱለይማን ጋራ በመሆን ዛሬ ድረስ ሙስሊሞች የሚያስፈልጋቸውን የተደራጀ ኢንተርናሽናል ኢንስቲትዩት ኦፍ ኢስላሚክ ቶውት ወይም ዓለም አቀፍ የኢስላማዊ አስተሳሰብ ማዕከል መስርተዋል። አራተኛውን ዘርፍን የው የጽዮናዊነት እውነታ የሚለውን አልፋሩቂ የጽዮኒዝም እውነታን በማሳወቁ ዘርፍ ሶስት መጽሐፍትን አበርክተዋል። የእስላምና የእስራኤል ችግር፣ በአይሁድ እምነት የጽዮኒዝም ስረ መሰረትና መሰረትና የአይሁድ እምነት ሴክታሪያን የሚሉት ናቸው። ስራቸው በጥልቅ ይዘቱና በትኩረት አቅጣጫው የተለየ ከመሆኑ ጋር አንባቢ የበደል ህመም ይሰማዋል። ፋሩቂ በአይሁድ እምነትና የምዕራቡ ዓለም ስልጣኔ እድገት የዘለቀ እውቀት ነበራቸው። ጽዮኒዝምን በሚገባ ከገለጹ በኋላ ዛሬ ላይ ሙስሊሞች በዋነኛ ጠላታቸው ላይ ግንዛቤ እጥረት እንዳለባቸውም ጽፈዋል። እስራኤልን እንደ የምዕራቡ ዓለም ቀኝ አገዛዝ ወይም የተደጋጋሚው መስቀል ጦረኞች አንድ መገለጫ አድርገው እንደሚያስቡና ያም ስህተት እንደሆነ አበክረው ተናግረዋል። እርሷ ግን ከዚህ የላቀችና ጠንቃቸው ናት። የእስራኤል መወለድ ሶስት የአስተሳሰብ እርከኖችን አልፎ የመጣ እንደሆነ አብራርተዋል። አንደኛ፣ በክርስትና የኃጢአት ውርስ ከትውልድ ትውልድ መተላለፍ ቴዎሪ ሁለት የአይሁዶች እኩልነትን ያልተቀበለውና ቃሉን ያጠፈው የአውሮፓ ብርሃናማ ወቅትና ሶስት በአይሁዶች እምነት የዘር ማዕከል ናቸው። ለዚህ ነው አይሁድ ይህን ሁሉ በአውሮፓውያኑ የመገፋትን ቁስል ተሸክሞ ስሩን ከአውሮፓ ነቅሎ በፍልስጤም ምድር የተዘራው። እውነታው ግን ይህን ያደረገው ዘግይቶና የግብር ይውጣ ያጣብቅኝ ጊዜያዊ እንጂ የመጨረሻ መፍትሄ አይደለም። የምዕራቡ ክርስትና ስር ጠለቅ ችግር ወደ ታሪክ መድረክ ዳግም እየመጣ ባለ ግዙፍ ሙስሊም ኡማ ሂሳብ ውስጥ የማይጣጣ የራሱ እዳ ነው። በምዕራቡ ዓለም የምስራቁን ሐሳብ ተሸካሚ ኢስማኤል አልፋሩቂን አላህ ይዘንላቸው። አበቃ። የተወዳቸው ቤተሰቦቻችን የዛሬው ዝግጅታችን የአንደኛው ለዘመን ሙስሊም ምሁራን ከሆኑት ውስጥ ኢስማኤል አልፋሩቂን እንዲህ ወደ እናንተ አድርሰዋል። ከዝግጅቱ ቁም ነገር አግኝታችኋል ብለን ተስፋ እናረጋለን። ምን ተሰማችሁ? ምን አገኛችሁበት? ሀሳቦቻችሁን አጋሩን። ከታች ባለው የኮሜንት መጻፊያ ላይ ጻፉልን። ከወደዳችሁት ላይክ ማድረጉን አትርሱ። ለጓደኞቻችሁ እንዲደርስ ሼር አድርጉልን። ውድ ጊዜያችሁን ከእኛ ጋር ስላሳለፋችሁ አመሰገንን። በሚቀጥለው በሌላ ዝግጅት ከዚህ ከተስቢህ ካፌ እንመጣለን። እስከዛ ድረስ በያላችሁበት የዓለም ጥግ ሁሉ ሰላም ሆኑልን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ